ሰላም፣ ጤና ይስጠልን ውድ የአርጂኒያ ስፖርት ተከታታዮቻችን እንደምን ዋላችሁ። ይህ የሳምንታዊ ፕሮግራማችን በየዕለተ ሐሙስ የሚቀርብ ፕሮግራማችን ነው። የኢትዮጵያ የሀገር ውስጥ እግር ኳስ እንዲሁም የዝውውር መረጃዎች፣ አርሰናል፣ ማንቸስተር ዩናይትድ የመሳሰሉ እንዲሁም የአውሮፓ ውስጥ ትላልቅ ዝውውሮችን የምንመለከት ይሆናል። የክለቦች አለም ዋንጫንም በዛው የምንዳስበት ፕሮግራማችን ነው። ከዚህ በፊት ግን ቀደም ብላችሁ ሰብስክራይብ እንዲሁም ላይክ ሐሳብ ስቻችን በኮሜንት ሴክሽን ላይ በማኖር ከኛ ጋር እንድትሆኑ ይህም ፕሮግራም የማቀርብላችሁ የሆነ ሐሳብ ባይነነኝ ከፕሮግራሙ ጋር አብራችሁ እንድትቆዩ ቀጥታ ወደ ፕሮግራማችን እናልፋለን። ከአገር ውስጥ ውድድር እንጀምር። የኢትዮጵያ ፕሪሚየር ሊግ እንግዲህ ትላንትና ወራጅ ቀጠናው ወራጅ ቡድን ታውቋል። ሁሉም ወራጅ ቡድን ውስጥ ታውቋል። የሊጉ ማሸናፊ የታወቀበት የኢትዮጵያ መድን አሸናፊነት የታወቀ ቀደም ብሎ የታወቀበት ሊግ ነው። በኢትዮጵያ መድን አሸናፊነት ያለቀ ሊግ ወራጅ ቡድኖችን ትላንትና ሰው ቋል ሙሉ በሙሉ መቀለ ሰባ እንደርታ፣ እንግዲህ ወደ መጣበት ቀደም ብሎ ወደ ሊጉ ከመጣ በኋላ አሁን ተመልሶ ወደ ወራጅ መሆኑ ተረጋግቷል። ትላንትና በኢትዮ ኤሌክትሪክ አንድ ለባዶ በሆነ ውጤት የተሸነፈበት ጨዋታ አለ። ኢትዮ ኤሌክትሪኮች እንግዲህ በጨዋታው አንድ ነጥብ ብቻ ነበር የሚፈልጉት መቀለ ሰባ እንደርታን አንድ ለባዶ በሆነ ጠባብ ውጤት በማሸነፍ ከፕሪሚየር ሊጉ እንዲሰናበት ሆኗል። ሶስቱም የትግራይ ክለቦች ማለት ነው ከፕሪሚየር ሊጉ ወርዷል። እንግዲህ በመጡበት ዓመት ወልዋሎ አዲግራት ሶልሽራ፣ እንዲሁም ለሰው አንደርታ ወደ ከፍተኛ ሊግ መውረዳቸው ተረጋግጧል። ሶስቱም የትግራይ ክለቦች። ከዛ በተጨማሪ አዳማ ከነማ ከፕሪሚየር ሊጉ መውረዱ የተረጋገጠበት ሆኗል። እንግዲህ የዚህ ሊግ አሸናፊ የኢትዮጵያ መድን በጊዜ ገና በአስር ነጥብ በመቅደም ነው ሊጉን ያሸነፉ። ገና አንድ ቀሪ ጨዋታ አላቸው። በእርግጥ እሱን ጨዋታ ቢያሸንፉ እንግዲህ ሊጉን መርሃ ገበር ማሟያ ነው የዋንጫ ፕሮግራም ዛሬ የሚያደርጉ ይሆናል። ኢትዮጵያ መድን የፕሪሚየር ሊጉ አሸናፊ ከሆነ በኋላ ሶስቱም አራተኛ ወራሽ ክለቦች ታውቋል። ሶስቱም የትግራይ ክለቦች በመጡበት ዓመት ተመልሰው ወደ ከፍተኛ ሊግ የወረዱበት አመት ሆነ። ይህ ዘንድሮ ፕሪሚየር ሊግ ብዙ አጨቃጫቂ የብዙ ክስቶች የተካሄዱበት ሊግ ነው። አሁን ትላንት መጠናቀቂያውን ዛሬ የሚያደርገው ይሆናል። በኢትዮጵያ መድን አሸናፊነት የተጠናቀቀው ሁለተኛ ደረጃ ኢትዮጵያ ቡና ይዞ ያጠናቀቁበት ሊግ በጣም በሰፊ ፉክክር ያልታይበት በአሁንም ሰፊ የነጥብ ልዩነት ያለበት የፕሪሚየር ሊግ ነው። ትንሽ ፉክክር የታየ ወራሽ ቀጠና ላይ ነው። ትላንት የተካሄደ ጨዋታ የመውረድ ና፣ ለመውረድ ስጋት ያለባቸው ቡድኖች ናቸው። ሁለቱም ክለቦች እንግዲህ በመቀለ ሰባን ለፍተው ወደ ቀጠ ወደ በመውረድ ወደ ከፍተኛ ላይ በመውረድ አሳዛኝ ክለብ ሊኖር ይችሏል የሀገር ውስጥ ውድድር በዚህ ንጨርስና ሰፋ አድርገን እስቲ ወደ ዝውር መረጃ እናልፋለን። እንግዲህ የዝውር የአውሮፓ ክለቦች በስፋት ዝውር ላይ የተሳተፉ ይገኝ ነበር። አሁን አርሰናል በጣም በአሪፍ ሁኔታ አርሰናል ጥሩ እንቅስቃሴ እያደረገ ይገኛል። በክለቦች ዓለም ዋንጫ ምክንያት የተቀዛቀዘ ቢሆንም እንግዲህ ሰፋ ያለ ዝውውር የአውሮፓ ክለቦች ለማድረግ ጥረት እያደረጉ ይገኛል። አርሰናል ትላንትና በጣም ጥሩ ዜና አሰምተዋል። አርሰናሎች ክርስትያን ኖርጋርደን ከብሬንትፎርድ ለማስፈረም ተስማምተዋል። ተጫዋቹ እንግዲህ በእንግሊዝ በጣም ልምድ ያለ ተጫዋች ነው። ለስድስት ዓመት ነው እንግሊዝ ውስጥ መቆየት የቻለው። በቻምፒየንሺፕ ሁለት ዓመት ፕሪምየር ሊጉ ላይ በጣም በሃይ ፐርፎርማንስ ማለት እንችላለን። ለአራት ዓመት ቆይቶ በጣም ልምድ ያለው ተጫዋች ነው። የሰላሳ ዓመት ተጫዋች ነው ኖርጋርድ እንግዲህ ከአርሰናል ጋር ተስማምቷል። በግል እንዲሁም ክለቦቹ ተስማምቷል። አስር ሚሊዮን ፓውንድ ቀጥታ ለብሬንትፎርድ አርሰናል የሚከፍል እንዲሁም እየታየ የሚጨመር አምስት ሚሊዮን ይጨምራል አርሰናል ተብሎ ይጠበቃል። አርሰናል ሙሉ በሙሉ ከተጫዋቹ ጋር ተስማምቷል። እንግዲህ ባሳለፍነው ዓመት በፕሪሚየር ሊግ ውስጥ የተከላካይ አማካይ ካሉ ተጫዋቾች ማለት ነው ክርስቲያን ብዙ ኳስ በማጨናገፍ ሁለተኛ ደረጃ ላይ ያለ ተጫዋች ነው። የተከላካይ አማካይ ተጫዋቾች ብዙ ጊዜ ኳስን በደንብ ክለብ በሚጠቃበት ሰዓት ኳስን በደንብ አውቶ ፖዚሽን በሚሆንበት ጊዜ በደንብ ለመከላከል የሚረዱ ተጫዋች ናቸው። ኖርጋርድ እንግዲህ በሚገባ ክለብ ውስጥ አንደርሬትድ ከሚባሉ እንግዲህ ሊግ ውስጥ ብዙም ከማይወራላቸው ብዙም የማይወራላቸው ከሚባሉ ተጫዋች አንዱ ነው። ብዙ ኳስ በማጨናገፍ ብዙ ሜዳ በማካለል እንግዲህ በፕሪሚየር ሊጉ ቀዳሚ ነው። በጣም ሰፋ ያለ ሜዳ በማካለል ብዙ ሰዓት የሚሮጥ ተጫዋች ነው። ሞር አግሬሲቭ ነው። መሀል ሜዳ ኳስ በመቀማት በደንብ አግሬሲቭ የሆነ ተጫዋች ነው። ለአርሰናል ትልቅ አዳፕ ነው ተብሎ ይጠበቃል። ተጫዋቹ ብዙ እንቅስቃሴ እያደረገ በፕሪሚየር ሊጉ አሉ ከሚባሉ የተከላካይ አማካይ ነው። ለብሬንፎርድ በጣም ትልቅ ግልጋሎት የሰጠ በዛ ላይ ደግሞ የክለቡ አምበል ተጫዋች ነው። ይህም ለአርሰናል ትልቅ ጥቅም ይሰጠዋል ተብሎ ይጠበቃል። አርሰናሎች መሪ ተጫዋች እንደሚፈልጉ ይታወቃል። ለመሪ ሁሉ ጊዜ አምበል የምታስፈርም አምበል አንድ ቡድን የአምበልነት ሚናሚስ ተጫዋች መሪ ነው ማለት ነው። ክለቡ በደንብ ሆልድ ማድረግ የሚችል በደንብ ማስተባበር የሚችል በደንብ የቲም ስፕሪቱ መጠበቅ የሚችል ሞር አዌር የሆነ ተጫዋች ነው። ተጫዋቹ እንግዲህ በሚገባ ለአርሰናል የሚመጥን አይነት ተጫዋች ነው። ብዙም በትንሽ ገንዘብ ያስፈረሙ ተጫዋች ነው። የቶማስ ፓርቲ ተተኪ ነው። እንግዲህ ቶማስ ፓርቲ ከደሞዝ ባለመስማማት እንግዲህ ኮንትራቱ ማለቅ አዲስ ኮንትራት ሳያድስ አርሰናል እንደሚለቅ ተረጋግጧል። ቶማስ ፓርቲን በመልቀቃቸው ምክንያት አሁን የክሪስቲያን ኖርጋርድን ዝውውር በፍጥነት ነው አርሰናሎች የጨረሱት። የክሪስቲያን ኖርጋርድን እንግዲህ ቶማስ ፓርቲ ላለፉት አምስት ዓመታት በአርሰናል ቤት ቆይታ ካኖረ በኋላ አሁን በሚያሳዝን ሁኔታ ከክለቡ ጋር የሚላይበት ሁኔታ ተፈጥሯል። ቶማስ ፓርቴ ከአምስት ዓመት በፊት ነበረ ወደ አርሰናል የመጣው የአህድ አርሰናል በሚመጣበት ጊዜ እንግዲህ አርሰናል ብዛን ሰት የሮፓ ሊግ የሚሳተፍበት ወቅት ነው። ወደ አርሰናል የመጣው ቻምፒንስ ሊግ የሚጫወተውን አትሌቲኮ ማድሪድን ነው ጥሎ የመጣው። እንግዲህ ቻምፒንስ ሊግ የሚጫወት ቡድንን ለቻምፒንስ ሊግ የማይጫወት ቡድን አንጣት ማለት ምን ያክል ለቲሙ ያለን ፍላጎትና ፍቅር ያሳያል። እንግዲህ ቶማስ ፓርቲ አርሰናልን ከተቀላቀለ በኋላ በጣም እንደ አሪፍ እንቅስቃሴ በሚያደርግበት ጊዜ ብዙ ጊዜ በጉዳት የሚታመስበት ግና፣ በጉዳት የሚያሳልፍበት ሁኔታ ነው ያለው ተጫዋቹ። እንግዲህ በሚያሳዝን ሁኔታ ከአርሰናል ጋር በኮንትራት በደሞዝ ጉዳይ ሳይስማማ አርሰናል እንደሚለቅ ታውቋል። በፊት ወደ አርሰናል በሚመጣበት ዓመት እንግዲህ አርሰናል ዩሮፓ ሊግ የሚሳተፍበት ጊዜ ነበር። ሆኖም ቻምፒየንስ ሊግ የሚሳተፈውን አትሌቲኮ ማድሪድን ጥሎ ወደ አርሰናል ሲመጣ ብዙዎችን እያነጋገረ ነበር። በአርሰናል ቤት እንግዲህ በአሪፍ ቆይታ በሚባል ደረጃ ማለት ይቻላል ብዙ ጨዋታ በሚያደረግበት ጊዜ ጨዋታ በሚያደረግበት ጊዜ ልዩ ተጫዋቹ ወደን በሃይ ፐርፎርም በሃይ ሌቨል ነው ፐርፎርም የሚያደረገው። ሆኖም ባሳለፍነው ዓመት በጣም ጥሩ እንቅስቃሴ በማድረግ ከአርሰናል ቤት ይቆያል ተብሎ ሲገመት ነበር። አሁን በተጫዋቹ የደሞዝ ሁኔታ ሳይስማማ የቀረበት ሁኔታ አለ። አሁን አርሰናሎች የክሪስቲያን ኖርጋርድን እሽታ አግኝተዋል። ተጫዋቹን ክለቡን ተስማምተው ተጫዋቹ እንግዲህ የክርስትያን ኖርጋርድ የቶማስ ፓርቴ ዋና ዋና ተተኪ ነው። ክርስትያን ኖርጋርድ እንግዲህ ከዙበሜንዲ ጋር ትልቁ ክሬ ጠብቋል። ሞስትሊ አርሰናሎች ዙበሜንዲ ማርሴን ዙበሜንዲ ቋሚ አሰላለፍ ዋና ተጫዋች በማድረግ የእሱ ባካፕ ሊሆን ይችላል እየተባለ ይገኛል። አሁን የክርስትያን ኖርጋርድ በፕሪሚየር ሊግ ልምድ ያለ ተጫዋች ነው። ምናልባት ዙበሜንዲ ትንሽ ለመላመድ ቢከብደው የክሪስቲያን ኖርጋርድ በጣም ክለብ ውስጥ መኖር በጣም ጥሩ ይመስለኛል ለአርሰናል። ምክንያቱም ተጫዋቹ በፕሪሚየር ሊጉ ካሉ ከሚባሉ ሚድፊልደሮች ከተከላካይ አማካኝ ጥሩ ቁጥር ያለው ተጫዋች ነው ማለት ይቻላል። ብዙ ኳስ በማጨናገፍ የተሻለ ነው፣ ኳስ ብዙ ሜዳ በማካለል ሞር በቃ ዘጠና ደቂቃ ማለት ይቻላል በጣም የሚሮ ተጫዋች ነው። አሪፍ ክለቡን፣ የክለቡን ባላንስ መጠበቅ የሚችል ማል ሜዳ ላይ ብዙ በማጨናገፍ ኳስ በመንጠቅ በጣም አሪፍ ከሚባሉ ተጫዋቾች መካከል አንዱ ነው። ለአርሰናል የመሃል ክፍል በደንብ የሚያጠናክር ተጫዋች ነው። ሞር ስኳድ ዴፕስ ሊሆን የሚችል እንዲሆን ሊፈጥርላቸው የሚችል ነው። እንግዲህ የእንግሊዝ እግር ኳስን በደንብ የተላመደ ተጫዋች ነው። ለስድስት ዓመት እንግዲህ የእንግሊዝ ውስጥ የቆየ ተጫዋች ነው። ፕሪሚየር ሊጉ ላይ በብሬንትፎርድ በጣም በአራት ዓመት በፕሪሚየር ሊጉ በሀይ ሌቭል በየአመቱ የተሻሻለ የመጣ ነው። የእንግሊዝ እግር ኳስን ኢንቴንሲቲ በደንብ መላመድ የሚችል የተላመደ ተጫዋች ነው፣ በደንብ የገባው ነው። እንግዲህ ከዚ ያላ እንደ አይነት ተጫዋች እንግሊዝ ውስጥ ስንግእዛው አንድ የእንግሊዝ ክለብ ከእንግሊዝ ተጫዋች ሲያስፈርም ሊጉ ይላመዳል የሚል ብዙም ስጋት አይኖርም። ምክንያቱም በእንግሊዝ በደንብ የተጫወተ የተፈተነ ተጫዋች ስለሆነ በጉዳት ካልታመሰ ወይም ካላልተቸገረ በስተቀር ተጫዋቾቹ ብዙ ጊዜ እንግሊዝ ውስጥ የሚጫወቱ ተጫዋቾች ያን እንግሊዝ እግር ኳስ ኢንቴንሲቲን በደንብ የተላመዱ ነው የሚሆኑትና የክሪስቲያን ኖርጋርድ ለአርሰናል ጥሩ ፈራሚ ነው። በትንሽ ገንዘብ በ10 ሚሊዮን እንደውም በጣም አሪፍ ፈራሚ ነው። ለቶማስ ፓርቴ የ33 ዓመት ተጫዋች እንግዲህ ረዘም ያለ የ3 ዓመት ወ የ2 ዓመት ኮንትራት አርሰናል ከመስጠት ይልቅ የ30 ዓመት ተጫዋች አስፈር ነው። በአነስ ያለ ገንዘብ ተጫዋቹን ሊጉን በደንብ የተላመደ ተጫዋች ነው እና ለአርሰናል አሪፍ ባካፕ ይሆናል ተብሎ ይጠበቃል። የክሪስቲያን ኖርጋርድ አሪፍ ፈራሚ ነው ማለት እንችላለን። በሚቀጥሉ ቀናት ሜዲካል ቡክ ዲዶ ይደረግለታል ተብሎ ይጠበቃል። የክሪስቲያን ኖርጋርድ እንግዲህ የአርሰናል ሊፋዊ ተጫዋች ለመሆን ሁሉም ነገር የተስማሙበትና አይቀሬ እንደማይቀር እየተረጋገጠ ይገኛል። በሚቀጥሉ ቀናት የምንመለከት ይሆናል። አርሰናል እንግዲህ ከእሱ በተጨማሪ የኬፓ አዘበበላጋን ስምምነት ላይ ደርሷል። ከቼልሲ እንግዲህ በአምስት ሚሊዮን ፓውንድ ለማስፈራን ተስማምቷል። የሁለተኛ የግብ ጠባቂ ዴቪድ ራያ ባክፕ በግብ ጠባቂ የሚያስፈርሙበት ሁኔታ አለ። ለአርሰናሎች አሁን አሪፍ ፈራሚ ነው። እንግዲህ ሶስተኛ ፈራሚያቸውን በቅርቡ እያሳብኩ ይመስላል። ኬፓ አዘበላጋ፣ እንዲሁም የክርስትያን ኖርጋርድና ማርቲን ዙቤሜንዲን ኮንትራት እንግዲህ ለመጨረስ እየተዘጋጁ ይገኛል። አሁን በሚቀጥሉ ቀናት አርሰናል ኝ ዝውውሮች ፈጽሙ በሚቀጥሉ ቀናቶች ይፋ የሚያደርግበት ሁኔታ አለ። ሁሉም ነገር የተስማሙበት ሁኔታ ነው። አርሰናሎች ከዛ በተጨማሪ የአጥቂ ስፍራቸውን ለማጠናከር ጥረቶችን እያደረጉ ይገኛል። ትላንት በወጣ መረጃ እንግዲህ አዲስ የወጣ መረጃ አለ። የሴሲኮ ጉዳይ አሁን ለአርሰናል ትልቁ ፈጣኑ መላሽ ሆል ተብሎ ይጠበቃል። ሴሲኮ ወደ አርሰናል የሚመጣበት እድል በጣም ሰፊ እንደሆነ የተነገረ ይገኛል። አርሰናሎች የሴሲኮን ጉዳይ ለረዘም ጊዜ ከዩክሬስ ዩሴኮ የተባለ በጣም አሰልቺ ጊዜ ያሳለፍበት የዝውውር መስኮት ነው። እንግዲህ አሁን ቋሚ በሚባል ደረጃ ሴሲኮ ጋር ትልቅ ውስጥ ውስጣዊ ድርድሮች እየተደረጉ ይገኛል። አሁን በሚቀጥሉ ቀናቶች ተጫዋቹ ወደ አርሰናል እንደሚመጣ በሰፊው እየተነገረ ይገኛል። አሁን የተጫዋቹ ሁኔታ እንግዲህ በጣም አሰልቺ ነው። ከሲሆ ጋር በጣም ለረዥም ጊዜ ስናወራ ይቆየው ነበር ጉዳዩ። ዛሬና ትላንት በወጡ መረጃዎች መሰረት ከሆነ ሴሲኮ ወደ አርሰናል የሚመጣበት እድል ሰፊ እንደሆነ አኮርዲንግ፣ አሁን ባለው ፕላን መሰረት አርሰናሎች ተጫዋቹ ጋር አሪፍ ነገር እየተደረገ እንደሆነ እስካሁን ባለው መንገድ ተጫዋቹ የአርሰናል እሽታ አግኝቷል። አርሰናልን መግባት ይፈልጋል። ሆኖም ግን ከክለቡ አሪቢ ለብዥን ጋር በተጫዋቹ የውል ማፍረሻ ምክንያት በጣም አርሰናሎች ለረጅም ጊዜ ሳይስማሙበት የቀሩበት ጉዳይ ነው። አሁን እሱ ጉዳይ ሊፈታ ከጫፍ የደረሰ ይመስላል። አርሰናሎች የሴስኮን ጉዳይ ብቻ ሳይሆን የመሀል የተመላላሽ ክንፍ አጥቂን ለማስፈራም ጥረት እያደረጉ ይገኛል የሮድሪጎ ጉዳይ እንዳለ ሆኖ ከሮዲዮ ጋር እንግዲህ ስማቸው የተነሳ ነው። እሱ ገና ብዙ ኢሹ ይቀረዋል። ግን አርሰናል ፈላጊ ክለብ ቢሆንም ሌላ የቼልሲ ተጫዋችን ማድዌኬ ለማስፈረም ጥረት እያደረገ ይገኛል። እንግዲህ ማድዌኬ ለማስፈረም አርሰናል ከቼልሲ ጋር ከስምነት ለመድረስ ጥረት እያደረገ ይገኛል። ማድዌኬን በውስጥ ነው እንግዲህ ባልተጠበቀ መንጉድ የግራ የግራ ተጫዋች ነው። እንግዲህ ምናልባት የባካዮሳካ ተፎካካሪ ናል ተብሎ ይጠበቃል። ማድዌኬ እንግዲህ ወደ አርሰናል ለመምጣት ፍላጎት ይኖረዋል። ምንም እንኳን የቼልሲ ቤት ደስተኛ ቢሆንም ማዱዌኬን ለማስፈረም አርሰናሎች ከቼልሲ ጋር ጥሩ ግር እያደረጉ ይሆናል። ምናልባት ላይሳካም ይችላል። ግን እስካሁን ባለው መንገድ በአሪፍ ሁኔታ ድርድር ላይ ናቸው አርሰናሎች የማዱዌኬ የፈላጊ የሆነው ቀርቧል። እንግዲህ በአሁን ባለው ጥረት የሚቀጥሉበት ከሆነ ማዱዌኬን ወደ አርሰናል የሚያመጡበት እድል ሰፊ እንደሆነ የተነገረ ይገኛል። እንግዲህ ማንቸስተር ዩናይትድን የተመለከተ ዜና አርሰናሎች እንግዲህ ማንቸስተር ዩናይትድና አርሰናል በአንድ ተጫዋች በዚህ ጊዜ ስማቸው ሲነሳ ነበር፣ ቪክተር ጆክሬስ። አርሰናሎች እንግዲህ የቪክተር ጆክሬስን ሽታ ሞር ፕራዮሪቲ ያገኙት አርሰናሎች ነበር። ማንቸስተር ዩናይትድ ተጫዋቹ መቀላቀል ይፈልጋል፣ ግን ዋና ቅድሚያ የሚሰጠው አርሰናል ነበር ይታወቃል። አሁን ግን በወጣ መረጃ ከሆን አርሰናሎች የተጫዋቹ ላይ ያላቸው ፍላጎት ሞር ብዙም ባለመሆኑ ተጫዋቹ ማንቸስተር ዩናይትድን ከአርሰናል በላይ የመረጠበት ሁኔታ ተፈጥሯል። ከዚህ በፊት አርሰናሎች እንግዲህ ቪክተር ጆክሬስ ሴሴኮ እያሉ እያማረጡ ነበር። ሆኖም ማንቸስተር ዩናይትድ ግን ቪክተር ዮኬሬስ ነበር ዋና የአጥቂ ላማ ያደረገው። ግን ቪክተር ዮኬሬስ ቅድሚያ የሚሰጠው አርሰናል እንደነበር ሁላችን የምናውቀው ጉዳይ ነበር። ሆኖም ግን አሁን ተጫዋቹ አርሰናል ለተስፋ ቆረጠ ይመስላል። አሁን ማንቸስተር ዩናይትድ የሚያቀርበው ከሆነ ማንቸስተር ዩናይትድን ቅድሚያ እንደሚሰጥ ከአርሰናል በላይ እየተፈነግሯል። አርሰናልም ቢሆን ተጫዋቹ ቪክተር ዮኬሬስ ይልቅ የሴስኮም ዝውውር መፈጸም የሚፈልጉት አሁን አርሰናል ባላቸው መረጃ መሰረት በጣም እያወዛገበ ያለው ሁለቱ ዝውውር አሁን አርሰናል ወደ ሴሴኮ የመጣበት ሁኔታ ያለ ማንቸስተር ዩናይትድና ሴሴኮ ደግሞ አሁን ፊት ለፊት የተገናኘበት ሁኔታ ሆኗል። እንግዲህ የሴሴኮ ሁኔታ ከተጠናቀቀ ቪክቶሪ ክሬስ ደግሞ ወደ ማንቸስተር ዩናይትድ የመንጠት እድል እንዳለና ቪክቶሪ ክሬስም አሁን ለማንቸስተር ዩናይትድ ቅድሚያ የሰጠበት ሁኔታ ተፈጥሯል ጥረት እያደረገ ይገኛል። የኤምቤሞ ጉዳይ ኦልሞስት ከጫፍ የደረሰበት ሁኔታ ያጋል አሁን ከብሬንፎር ጋር በወጡ መረጃዎች ሊስማሙ ከጫፍ እንደደረሱና አሁን እየተወያዩበት ያለው ከ60 ሚሊዮን ፓንድ በላይ ለብሬንትፎርድ ማቅረቡ ይታወሳል። ሆኖም አሁን ብሽታውን ነው እንጂ የሚጠብቀው ተጫዋቹ ኦልሞስት ተስማምቷል። አሁን ማንችስተር ዩናይትድ ከብሬን ፎርዋርድ እየተነጋገሩበት ያሉት ይህ ሚሊዮን ፓውንድ ያቀረቡ ገንዘብ የሚከፈልበትን ሂደትና ቅድመ ሁኔታዎችን እየተወያዩበት ይገኛል። ዝውር የመጨረስ እድሉ ኦልሞስት ከጫፍ የደረሰበትና አሁን ከዛ ዝውር በመውጣት ደግሞ ወደ ቪክተር ዮኮሬስ ወይም የአጥቂ ስፍራ ለማጠናከር በሰፊው የሚሳተፉበት ዓመት ይሆናል። የግብ ጠባቂ የሚያስፈርማሉ ተብሎ ይጠበቃል። ብዙ የሚለቁ ተጫዋች ይኖራሉ ነጀር ደንሳ ምጮ ለማርከ ስራሾ ዋና ቅድሚያ ግን እነሱን በማውጣት ነው ብዙ ተጫዋቾች ሊፈርሙበት የሚችል ሁኔታ የሚፈጠረው በማንቸስተር ዩናይትድ ቤት እንግዲህ ሰፋ ያለ የዝውር ጊዜ ይኖራል ከክለቦች ያለም ዋንጫ መጠናቀቅ በኋላ እንግዲህ ሰፋ ያለ ነገሮችን የምንመለከትበት እድል ይኖራል ማንቸስተር ዩናይትድ አርሰናል አሪፍ የዝውር ጊዜን እያሳለፉ ይገኛል በሌላ ዜና ክሪስቲያን ሮናልዶ በሳውዲ ፕሮ ሊግ ለመቆየት ተስማምቷል። አልናስር ጋር አዲስ የሁለት ዓመት ኮንትራት ለመፈራረም እያስ ተስማምቷል ማለት ነው። እንግዲህ የውዱ ማለት ነው የሳውዲ ፕሮ ሊግ ብቻ ሳይሆን የዓለማችን ውዱ ተከፋይ በእግር ኳስ ክሪስቲያን ሮናልዶ ነው። እንግዲህ በአመት እስከ 275 ሚሊየን ዩሮ ነው የሚቀበለው። እንግዲህ የጣና የትልቅ ገንዘብ ነው። በዚህ ገንዘብ የአንድ የሁለት የሶስት ክለብ ዓመታዊ በጀት ማለት የምንችልበት ሁኔታ ነው። እዚህ ሳውዲ ፕሮ ሊግ ክርስቲያኖ ሮናልዶን አሁንም ፕሮፋይሉን በደንብ በመጠቀም ብዙ ተጫዋቾችን ለመሳብ ጥረት እያደረጉ ይገኛል። ክርስቲያኖ ሮናልዶን እዛው ሳውዲ ፕሮ ሊግ ለማስቀረት ትልቅ ጥረት አድርገው አሁን ተሳክቶላቸዋል ማለት እንችላለን። ክርስቲያኖ ሮናልዶ ከአልናስር የሁለት ዓመት ኮንትራት ቀርቦለታል። ተጫዋቹ ምናልባት የአንድ ዓመት ኮንትራት ሊፈርም ይችላል፣ ወይ አንድ ዓመት ወይ የሁለት ዓመት ሊፈርም ይችላል። አልናስር ግን የሁለት ዓመት ኮንትራት ነው ለተጫዋቹ የፈረም ከፈለግ ሁለት አመት ከፈለክ አንድ አመት ቆይ ማለት በሚባል ደረጃ እንግዲህ ተጫዋቹን አቅርበውለታል። ተጫዋቹ እንግዲህ የአርባ አመት እድሜ ላይ ነው የሚገኘው። ምናልባት የአንድ አመት የሚፈርም ከሆነ በአርባ አንድ ዓመቱ ይሆናል። ሁለት አመት የሚፈርም ከሆነ አርባ ሁለት አመቱ ነው ጫማ የሚሰቅለው። ተጫዋቹ ባለበት ሁኔታ አሁን ምናልባት የአንድ ዓመት የመፈረም እድል ይኖረል። ክርስቲያን ሮናልዶ የ26 የዓለም ዋንጫ ለመጫወት ነው ትልቅ ህልም ያለው እንግዲህ ከፖርቱጋሉ ከሀገሩ ፖርቱጋል ጋር ትልቅ ህልም ያለው የዓለም ዋንጫ ማሳብቶ ውድድሩ ከእግር ኳስ ራሱን ለማግለል ያሰበ ይገኛል። እንግዲህ ክርስቲያን ሮናልዶ በአል ናስር ቤት በሚገባ በቆየባቸው ሶስት ዓመታት ሶስት ጊዜ ሁለት ጊዜ ሳውዲ ፕሮ ሊግ የኮከብ ጎል አግቢ አሸናፊ የወርቅ ጫማውን አሸናፊ ተጫዋች ነው። በሳውዲ ፕሮ ሊግ እንግዲህ በጣም ብዙ ጎሎችን በማስቆጠር ሪከርድን እየበጣጠሰ እንግዲህ በአርባ አመቱ ጣል ትልቅ ተጫዋች መሆኑን አስመስክሯል። የክለቡ ሌጀንድ እንግዲህ በሄደበት ብዙዎችን ኢንስፓየር እያረያ የመጣ ትልቅ ተጫዋች ነው። የሳውዲ ፕሮ ሊግን በደንብ ያነቃቃ ብዙ ተጫዋቾች ወደ ሊጉ እንዲመጡ ያደረገ ተጫዋች ነው። አሁንም ለሚቀጥሉት ወይ ሁለት ወይ አንድ አመት ሳውዲ ፕሮ ሊግ ውስጥ እንደሚቆይ ይጠበቃል። በሚቀጥሉ ቀናት ኮንትራቱን ይፈርማል ተብሎ ይጠበቃል። በሌላ ዜና እንግዲህ የክለቦች የዓለም ዋንጫ ከጀመረ እንግዲህ አሁን ሰነባብቷል። ሁሉም ክለቦች ሶስተኛ የምድብ ጨዋታቸውን እያደረገ ይገኛል። ዛሬና ነገ ከተደረገ በኋላ የምድብ ጨዋታ የሚጠናቀቅና ወደ ፕሌይፍ ጥሎ ማለፍ የሚቀላቀሉ ቡድኖች ታውቀው እንግዲህ ፕሌይፉ የሚጀምር ይሆናል። ቅዳሜ ዕለት ነው የሚጀምረው ፕሌይፉ እንግዲህ በዚህ በክለቦች ዓለም ዋንጫ አብዛኞቹ ክለቦች የአፍሪካ ክለቦች አራቱም ክለቦች ከምድባቸው ሳያልፍ ቀርተዋል። ዋይዳድ ካዛብላንካ፣ አልሀሊ፣ ማማሊዲ ሳንዳውንስ እና ስፕሪንስ ቱኒስ ከምድባቸው መውደቃቸው ተረጋግጧል። ሶስቱ አራቱም የአፍሪካ ተወካይ ክለቦች እንግዲህ በመጡበት እንግዲህ ተመላሽ ክለብ ሆነዋል። በአሪፍ እንቅስቃሴ አብዛኛው ተፎካክረዋል። አልሀሊም አሪፍ ውክር ካደረጉ ክለቦች አንዱ ነው። እንዲሁም መማሌ ሳንዳ ውስጥ በጣም በትልቅ ፉክክር ለጥቂት ነው መውደቅ የቻሉ ከምድባቸው በአሪፍ ሁኔታ። የአፍሪካ ክለቦች ተወካዮች እንግዲህ ሳይሳካላቸው ቆርተል በምድባቸው በጊዜ ነው መሰናበት የቻሉ ከዛ በተጨማሪ የብራዚሎች የብራዚሎቹ አራት ክለቦች እንግዲህ ከምድባቸው ማለፋቸው ተረጋግጧል። አራቱም የብራዚል ክለቦች ቦካ ጁኒየርስ ና ቦታፋጎ ና ፍላሚኔዝ ና ፓላሜሬስ አራቱም የብራዚል ተወካዮች ከምድባቸው በማለፍ በአሪፍ ሁኔታ ወደ ፕሌኦፍ ጥለው ማለፍ መቀላቀላቸው ታውቋል። እንግዲህ በጣም አሪፍ ውክል እያስመለከትን ያልተጠበቁ ውጤቶችንም እየተመለከትን ነው። አንዳንዶቹ ደግሞ ተጠባቂ ናቸው። እንግዲህ ግን ባልተጠበቀ መልኩ የአራቱም የብራዚል ክለቦች ማለፍ ችዋል። ከአውሮፓ አትሌቲኮ ማድሪድ እንግዲህ ወደ ከምድቡ ሳያልፍ የተመለሰበት አሳዛኝ ጊዜ የሚታወቅ ነው። ከዛ በተጨማሪ የአርጀንቲና ክለብ ተወካዮች ቦካ ጁኒየርስ እና ሪቨል ፕሌት ሁለቱም ከምድብ ሳያልፍ ታውቆ መውደቃቸው ተረጋግጧል። ባልተጠበቀ መልኩ እንግዲህ በኦክላንድ ሲቲ ጋር የነበረው ጨዋታ አለ። አንድ አስገራሚ መረጃ በዛው ላጋራችሁና እንትን ልጨርስ። ቦካ ጁኒየርስ እና ኦክላንድ ሲቲ እንግዲህ በሚያደርጉበት ጨዋታ ቦካ ጁኒየርስ ይህን ጨዋታ ቢያሸንፍ ኦክላንድ ሲቲን ወደ ቀጣዩ ዞር ያልፍ ነበር። ቦካ ጁኒርስ እንግዲህ የመጀመሪያ ሁለት ነጥብ ይዞ ነበር። ከዛም በኋላ ወደ ቀጣዩ ዙሪያ የማለፍ እድቡን ሳይጠቀምበት የቀረበት በኦክላንድ ሲቲ ጋር አቻ በመውጣቱ ማለት ነው። እንግዲህ ኦክላንድ ሲቲ ቀደም ብሎ የመጀመሪያ ጨዋታውን ከባየር ሞኒክ ጋር በማድረግ እንግዲህ የመጀመሪያውን ጨዋታ አስር ለአንድ ነበር የተሸነፈው እና እንግዲህ በዚህ ጨዋታ ኦክላንድ ሲቲ በአስር ጎል ልዩነት ተሸንፎ ቦካ ጂኒርስ ይቀለዋል ተብሎ ተጠብቆ ነበር። ቦካ ጂኒርስ እንዲወድቅ ያደረጉበት አመት ነው። እንግዲህ የኦክላንድ ሲቲ አብዛኞቹ ተጫዋቾች ስራ የሌላቸው ተጫዋች ናቸው። ሞር እግር ኳስን ለሞር ዋና የገቢ ምንጫቸው አይደለም። ተጨማሪ ስራ ያላቸው ተጫዋች ናቸው። ኦክላንድ ሲቲ ሞር ስኳድ ሁሉም ተሰብስቦ እንኳን ወደ አንድ ነጥብ ሶስት ሚሊዮን ዶላር የሚያወጣ ቡድን ነው ሙሉ ስኳድ ተሰብስቦ ማለት። በጣም በሚያሳዝን ሁኔታ በጣም የወረደ ነው የኦክላንድ ሲቲ ቡድን እንግዲህ ወደ ቢውድቅም እንኳን የአርጀንቲና የደቡብ አሜሪካ ትልቁን ቡድን ቦካ ጁኒየርስን ወደ ቀጣይ ዞር እንዳያልፉ አድርጓል። እንግዲህ ኦክላንድ ሲቲ በሚያደርጉበት በዛ ጨዋታ ላይ የአቻነቱ ጎል መጀመሪያ ቦካ ጁኒየርስ ነበር ቀዳሚ ያደርገው የአቻነቱን ጎል ያስቆጠረው ክሪስቲያን ግሬ የተባለ ተጫዋች እንግዲህ በሚያስገርም ሁኔታ የመጀመሪያ ስራው የትምህርት ቤት መምህር ነው እና ከመምህርነቱም በተጨማሪ እግር ኳስ ይጫወታል። እንግዲህ በትርፍ ሰዓቱ ኳስ ይጫወታል። ይህንን አንድ ላይ እያስኬደ ኦክላንድ ሲቲን ያለበው ከጂ የደቡብ አሜሪካ ትልቋን ቡድን ከውዚህ ውድድር አሰናብተዋል። እንግዲህ ለደዳዊ አሜሪካ እግር ኳስ በጣም አስደንጋጭ ወይና ነው ማለት እንችላለን። የኦክላንድ ሲቲም አስገራሚ ታሪክ እየተጠበቀ ይገኛል። ብዙዎችን እያነጋገረ ይገኛል። አብዛኞቹ የኦክላንድ ሲቲ ተጫዋቾች ተጨማሪ ስራ እንዳለቸውእና እንግዲህ ብዙ ስራ እንደሚሰሩ ታውቋል። በዚህ እንግዲህ የክለቦች የዓለም ዋንጫ ብዙ እያነጋገረ ዛሬም ይቀጥላል። ዛሬ ዩቬንቶስ የሚያደርግ ይሆናል ዩቬንቶስ ከማንቸስተር ሲቲ የሚያደርጉት ጨዋታ ተጠባቂ ነው። እንግዲህ የምድብ ጨዋታ ሁለቱም ክለቦች ማለፋቸውን አረጋግጠዋል። ከዛ በተጨማሪ ሪያል ማድሪድ ሌላ ጨዋታ ይጠብቀዋል። ሪያል ማድሪድም ትንሽ አጣብቂኝ ውስጥ ይገባናል። ምናልባት ሪያል ማድሪድ በዚህ ጨዋታ ተሸንፎ ወይም አቻ ወጥቶ ተሸንፎ እንኳን አልሂላል እፓቸዋን የሚያሸንፍ ከሆነ ሪያል ማድሪድ የሚወርቅበት ሁኔታ አለ። ሪያል ማድሪድ ገና ማለፉን አላረጋገጠም። በጨዋታው አንድ ነጥብ ይፈልጋል ለማለፍ ማለት ነው። እንግዲህ የክለቦች ዓለም ዋንጫ ሊጠናቀቀ የምድብ ጨዋታ ሊጠናቀቀ ከጫፍ ደርሷል። የራሳቸውን እያፎካከሩ ሊጉ በጣም እየጠነከረ መጥተዋል። አሁን በቀጣይ የጥሎና አለፍ ጨዋታ ከቅዳሜ የሚጀምር ይሆናል። ትልቅ ፉክክር ይጠበቃል። እኚህን መረጃዎች ሳጋር ቆይቻለሁ። ወደ እናንተ ብዙ አስተያየቶቻችሁን ጠብቃለሁ በኮሜንት ሴክሽን ላይ እንድታጋሩን እንዲሁም ሳብስክራይብ እያደረጋችሁ ላይክ ያደረጋችሁ የኛ ቤተሰብ እንድትሆኑ ጠይቃለሁ። ከፕሮግራም ጋር ዮናስ አባይነህ። በቀጣይ እስክንገናኝ ቸር እንሰንብት።